በጣም አጭር በሚባል ጊዜ በዚህ ቁመና በዚህ ኃይል እንደዚህ ብላችሁ በመገኘታችሁ በመጀመሪያ ለታላቁ የአማራ ሕዝብ ታከቡ ይፈልጋለሁ። በሞራል ምንላችሁ ይፈልጋለሁ። እኔ የማሰላለፈው መልክ አጭር መልክት ነው። አንድ ለእናንተ ትግል አሰልች ነው። በደንብ አውቃችሁ ትገቡበት የምትፈልገው ትግል አሰልች ነው። ባሰልችነት መሀከል ውስጥ የሚገኘው ነገር ምንድን ነው? ካለን በጽናት በታማኝነት በቅንነት ሁሉን ካለፍን በኋላ የምናተርፈው ሰላምና ነጻነት ለህዝባችን እስከሆነ ድረስ እኛ ከምንሰለቸውና ከምንሰቃየው በደል በላይ ሕዝባችን ስናተርፍ ለሁላችን ውጤታማ የሚያደርገን ትልቁ ስማችን ደግሞ አሚሄድ ስለዚህ እናንተ ሁለሁለ ገሪትን በጣ አንድ በቅድነት መታገል በታማኝነት መታገል ሕዝባችሁን በቅድነት ማገልገል ታዛዥ መሆን፣ ከመጀመሪያው የቅርብ መሪዎቻችሁ ታዛዥነት በቅል መቀበል ታዛዥ መሆናችሁ አዛዥ ለመሆን መዘጋጀ ሁነት የሚገድግኑ ችንክሮች ሁሉ በጽናት ማለት እራብ፣ ጥማት፣ ፀሐይ፣ ብርድ፣ ሌላም ነም ሊገድብን ይችላል።